በአፋር ክልል አራተኛ ቀኑን በያዘው የኢትዮጵያ ከተሞች ፎረም ውሎ በክልሉ የሚገኙ የተፈጥሮ ቱሪስት ቦታዎች ጉብኝት ተደርጓል። በክልሉ በአረንጓዴ አሻራ መርሃ ግብር የችግኝ ተከላም ተከናውኗል። ባልደረባችን ቤዛዊት ከበደ ተጨማሪ መረጃዎችን ልታደርሰን ከአፋር በቀጥታ መስመራችን ላይ ትገኛለች። ቤዛዊት፣ እንደምን ውለሻል? አጠቃላይ መረጃዎችን፣ የከተሞች ፎረም በአፋር ምን ይመስላል ጠቅለል አድርገሽ ብትነግሪን። አመሰግናለሁ። ምንችል ለአስረኛ ጊዜ እየተካሄደ የሚገኘው ይህ የከተሞች ፎረም አራተኛ ቀኑን ይዟል። በተለያየ ድባብ ነው እየቀጠለ ያለው፣ ጥናታዊ ጽሁፍ እየቀረበ ነው። በኤግዚቢሽን ማዕከልም ከተሞች ራሳቸውን እየገለጡ ለሌሎችም ልምድ እየሰጡ፣ የተለያዩ ክውኖች እየተካሄዱበት ቆይታ እያደረገ ነው የሚገኘው። ዛሬ በአራተኛ ቀን ውሎ በተለይ አረንጓዴ መርሃ ግብር ተካሂዷል፣ የችግኝ ተከላ መርሃ ግብር ተካሂዷል። ሌላው እንግዲህ በዛሬው ቀን ደግሞ የተካሄደው ምንድን ነው ነው ተፈጥሮና አፋር ለቱሪስት መስህብ ግልጽ የሆነች ሀገር ነችና ግልጽ የሆነች ክልል ነችና እሱን በማስመልከትም የችግኝ ተከላ መርሃ ግብር እንዲሁም ደግሞ ተፈጥሮዋን የሚገልጥ ጉዳይ ስለነበረ እሱም እንዲሁ ታይቷል ማለት ነው። ምን ቀጣይ ሁኔታዎች አሉ የሚሉትንም ደግሞ ወደ እናንተ እየተከታተልን ነው የምናደርሰው። ዛሬ አጠገባችን የከተማና መሰረተ ልማት ሚኒስትር የሆኑት ጫልቱ ሳኒ ይገኛሉ። ምን ምን ሁኔታዎች ይቀራሉ የሚሉትን ሀሳቦች እንዲሁም ደግሞ የከተማው ድባብ ምን ይመስላል የሚለውን ከእሳቸው ጋር እናነሳለን ማለት ነው። ለሰጡን ጊዜ እጅግ በጣም ነው የምናመሰግነው። እንግዲህ ዛሬ አራተኛ ቀን ውሎ ነው የተካሄደውና ምን ምን ጉዳዮች ይቀራሉ፣ ከከተሞችስ ምን ይጠበቃል፣ ድባቡስ ምን ይመስላል የሚለውን ቢያነሱለን እሺ አመሰግናለሁ። እንግዲህ ዛሬ አራተኛውን የኢትዮጵያ ከተሞች ፎረም ለአስረኛ ጊዜ የሚካሄደውን እያከብረን እንገኛለን። እንግዲህ በአፋር ሰመራ ሎጊያ ላይ እየታየ ያለው ከፍተኛ የመነቃቃት ድባብ እጅግ የሚያስገርም ነው። ከተሞቻችን ደግሞ በከፍተኛ መነቃቃት እርስ በርሳቸው የመማማር የመወዳደር፣ የመፎካከር ሁኔታቸው ከጊዜ ወደ ጊዜ በጣም እያደገ እንግዲህ ወደ ሰባት ሺህ ገደማ ኤግዚቢተር ናቸው የተገኙት። የከተማው ነዋሪ በሙሉ ሄዶ የሚያይበት መንገድ እጅግ እጅግ የሚያስደስት ሁኔታ መኖሩን ነው የምናየው። እንደ ከተማና መሰረተ ልማት ሚኒስቴር እንግዲህ ዘጠኝ ፒላሮች አሉ። በዛ ዘጠኝ ፒላሮች መሰረት ከተሞች እንዴት ራሳቸውን አዘጋጅተው ወደ ቦታው ላይ ተገኝተው ራሳቸውን ፕሮሞት የሚያደርጉበት መንገድ ራሳቸውን የሚያስተዋውቁበት መንገድ የራሳቸውን ልምድ ለሌሎች ለማካፈል የሚሄዱበትን ዝግጅት፣ ፍላጎት፣ መነሳሳት እንዲሁም ደግሞ እንዴት ነው ራሳቸውን አስተዋውቀው ሌሎች ተጨማሪ የስራ እድልን ፈጠራ ላይ የሚሆን ተጨማሪ ኢንቨስት ከከተሞቻቸው ማምጣት ያለባቸው የሚለው ተጨማሪ መስፈርት ተወስዶ እንግዲህ እንደ ከተማና መሰረተ ልማት ሚኒስትር የተቀመጡትን እነህ ዘጠኝ ፒላሮችን ማዕከል በማድረግ ኮሚቴው እንግዲህ ከፍተኛ ስራ እየሰራ ይገኛል። አንዱን ከተማ ከሌላው ከተማ እያወዳደረን እንገኛለን። መጨረሻ ላይ እንግዲህ እንደሚታወቀው እውቅና የሚሰጥበትን ፕሮግራም መርሐ ግብር ያለን ስለሆነ ማለት ነው። ከዚያ አኳያ እንግዲህ እውነት ለመናገር ዘንድሮ በጣም በተሻለ መንገድ በጣም በተለየ መንገድ ከተሞቻችን ራሳቸውን ሪፕሬዘንት ለማድረግ የሚሄዱበት መንገድ እንደው ለእኛም እንደው ለፈታኙም ትንሽ ከበድ ያለ ያስቸገረም ይመስላልና ከዚያ አኳያ ከፍተኛ መነቃቃት አለ። እንግዲህ ነገ ደግሞ ትልቁ የሚቀረን የመዝጊያ መርሃ ግብር ነው። እንግዲህ የግብር እንግዳም እየጠበቅን ነው የምንገኘው። ከመዝጊያ በኋላ ደግሞ ከተሞች ያው እውቅና ይሰጣቸዋል። ያንን መሰረት አድርገው ሲመለሱ ደግሞ ተጨማሪ ኢኒሽቲቮችን ቀርጸው ስራዎቻቸውን መስራት እንዲችሉ ና እስከዛሬ ከከተማ ህዝባቸው ጋር ሲነጋገሩ በቆይታቸውም ሂደት የመልካም አስተዳደር ችግር የሚባሉ ጉዳዮችም ጭምር ተቀርፈው አገልግሎትን ለማሳለጥ የሚሄዱበትንም ርቀት ጭምር በአደራ የሚሰጣቸው ነው የሚሆነው። እንግዲህ ከተማ አገልግሎት ብቻ ሳይሆን ሌሎችም ተጨማሪ መስፈርቶች አሉ። ነገ እንግዲህ የመዝጊያ ፕሮግራም ይኖረናል። የከተሞች እውቅና ይኖረናል። ከተሞች በየፈርጃቸው አንደኛ፣ ሁለተኛ፣ ሶስተኛ ደረጃ የወጡ ብለን አናውንስ የምናደርግበት ና ለ ከሁለት ዓመት በኋላ ደግሞ አስራ አንደኛ የኢትዮጵያ ከተሞች ፎረም ደግሞ የሚያዘጋጅም ክልል ይፋ የሚደረግበት ነው የሚሆነው። እንግዲህ እስካሁን በጣም በጥሩ ሁኔታ እየሄደ ነው ያለው። እንዳው ባንል ቢራዘምልን የሚል ጥያቄም አለ። ከፍተኛ መነቃቃት አለ። እጅግ የሚያስደስት ነው። እናመሰግናለን ለጊዜዎት ተመልካቾቻችን እንግዲህ በነገ ውለትም የመዝጊያ መርሃ ግብር እንዲሁ ይካሄዳል። የዛሬ ሁለት ዓመት የ11ኛውን የከተሞችን ፎረምን የሚያዘጋጀው ከተማ ይታወቃል። እኛም እየተከታተልን ይህንን መረጃ ወደ እናንተ የምናደርስ ይሆናል። ሰላም። ባልደረባችን ቤዛዊት ከበደ ከአፋር ሰመራ፣ ለመረጃሽ አመሰግናለሁ። ላንቺም ለእንግዳሽ መልካም ቀን።